የሰይጣን ሰዓት ያለበት ሀገር ነው። በቤተ ክርስቲያኖቻቸው ላይ የሚሰቀለው በስተግራ የምታዩት ሰዓት የሰይጣን ሰዓት ሲሆን፣ በስተቀኝ ደግሞ የእግዚአብሔር ሰዓት ነው። ለመሆኑ ለምንድን ነው የሰይጣን ሰዓት ያስፈለጋቸው? ማልታ። እዚህ ቤተ ክርስቲያን ውስጥ ፈንጂ አለ። ለምንድን ነው ይህን ፈንጂ እዚህ ቤተ ክርስቲያን ውስጥ የተቀመጠው? አሁን የቤተ ክርስቲያኑ ጣራ ላይ ወጥተህ። ሰላም ተመልካቾቼ፣ እንደምን እንደምናላችሁ በሜዲትራኒያን ባህር ተከባ በምትገኘው ማልታ ተከስተናል። ሶ ዛሬ እንግዲህ ማልታን ነው የምንጎበኘው። ተረኛዋ ሀገር ዛሬ ምንጎበኛት ማልታ ሆናለች ማለት ነው። ከአፍሪካና በአውሮፓ መካከል ላይ የምትገኝ ስትራቴጂክ የሆነች በጣም ትንሽ የዓለማችን ትንሿ አስረኛ ሀገር ናት። በአብያተ ክርስቲያኖቿ ደጅ ላይ የሰይጣንና የእግዚአብሔር ሰዓት እያለች ሁለት አስገራሚ ሰዓቶችን የምታስቀምጥ ልዩና አስገራሚ ባህሎች፣ አስገራሚ እንግዳ ክስተቶች የሚስተናገዱባት ማልታን ዛሬ እንጎበኛለን። እመኑኝ እስከዛሬ ካ ያያችሁት በጣም የተለየ አይነት ነገሮችን ታያላችሁ። እንዲሁም ከተሞቿ ውስጥ ከሚገኙ አብያተ ክርስቲያናት በአንዱ ደግሞ አንድ ከአውሮፕላን የተጣለ ግዙፍ ፈንጂ በቤተ ክርስቲያን ውስጥ ተቀምጧል። ለመሆኑ ያ ተአምራዊው ፈንጂ የተባለው ምንድን ነው? ገብተን የምናየው ይሆናል። የሚቀረን ነገር አይኖርም። እንደተለመደው ቡናችንንም እንጠጣለን። ብዙ ስለዚች ሀገር የምናወራው የምንመለከተው አለ። ይህ የምታዩት የሜዲትራኒያን ባህር ነው። ክቡራን ተመልካቾቼ፣ ወደ ዛሬው ቪዲዮ ከማለፋችን በፊት ለመሆኑ የዩቲዩብ ሚስጥሮችን አንብባችኋል? የዩቲዩብ ሚስጥሮች መጽሐፉ በውስጡ እንዴት ዩቲዩብ መጀመር ይቻላል፣ በዩቲዩብ ስንት ብር ይገኛል፣ እንዲሁም የዩቲዩብ የቪዲዮ አይዲያ እንዴት ማምጣት ይቻላል፣ የዩቲዩብ አልጎሪዝም ምንድን ነው፣ በዝርዝር ስለ ዩቲዩብ ማወቅ የምትፈልጓቸው ነገሮች በሙሉ የተካተቱበት መጽሐፍ ነው። በውጭ ዓለማት የምትገኙ በአጠቃላይ አማዞን በሚሰራበት ሀገር በሙሉ የዩቲዩብ ሚስጥሮች ወይም አቤል ብርሃኑ ብላችሁ ብትጽፉ አንደኛ ላይ መጽሐፉ ይመጣላችኋል። ወይም ይህንን ኪው አር ኮድ ስካን ብታደርጉት ቀጥታ ወደ አማዞን ሊንኩ ይወስዳችኋል ማለት ነው። እንዲሁም እዚህ ቪዲዮ ኮመንት ላይ አንደኛ ላይ ፒን አደርግላችኋለሁ የአማዞን ሊንኩን ማለት ነው። በሀገር ውስጥ ለምትገኙ ደግሞ በ0949130000 ቴሌግራም ላይ ኦርደር ብታደረጉ ያላችሁበት ድረስ ዲሊቨር ይደረጋል ማለት ነው። ስለምትመለከቱ እጅግ በጣም አመሰግናለሁ። እንዲሁም ሁለት ሚሊዮን ሰብስክራይበር በቅርቡ እየገባን ስለሆነ ሰብስክራይብ በማድረግ የዶል ምልክቷን በመጫን ወደ ሁለት ሚሊዮን ሰብስክራይበር በምናደርገው ጉዞ አብራችሁኝ ሁኑ ግብዣዬ ነው። አብራችሁኝ ስላላችሁ በጣም አመሰግናችኋለሁ። ወደ ጉብኝታችን እናልፋለን። ሌትስ ጎ ወደ ማልታ ኦኬ ማልታ ጉብኝታችን ተጀምሯል። ሩሜን ላሳያችሁ ኤርቤንድ ቢ ላይ የተከራየሁት አልጠበቁ በጣም ብዙ ስፋቱ ብስማ እንደዚህ አልመሰለኝ። ይዩት አልጋ ራሱ ሁለት ነው ያሉ ኤርቤንድ ቢ ላይ ሰው ጠባብ ነበር ይመሰለኝ። ሉክ ለሁንደር ያሉ ምናምን ገሷት ዋጋው ስንት ይመስላችኋል? ይህን ሚያል ኤርቤን ዲ ቤ ላይ ነው፣ 30 ዶላር ለአንድ ቀን ማለት ነው። ለቀን 30 ዶላር ነው። ሶስት ቀን ብቻ ነው የምቆየው እዚህ። በጣም ነው የገረመኝ። በዛ ላይ መንገድ ዳር ነው። ጀስት አፓርትመንት ነው፣ ኖርማል አፓርትመንት ነው እና ጉዞ ላይ ትራቭል ቲፕ ኤርቤን ዲ ቤ ተጠቀመው፣ ሆቴል ምናምን አትያዙ። ነፍ ተጓዦች በሬ ላይ ምን እያደረጉ ነው ከፍቼ ሲወጣ ነፍሰው በሬ ላይ ቆሙ። መንገድ ላይ ነው። በቃ ግቢ የለ ምን የለ ምን የለ፣ አፓርትመንት ነው። የግለሰቦች አፓርትመንት ነው። በነገራችን ላይ ኤርቤንድቢ ያው ብዙዎቻችሁ ታውቁታላችሁ። ኤርቤንድቢን ለማታውቁት ሆቴል ብቻ ሳይሆን ግለሰቦችም መኖሪያ ቤታቸውን አጽድተው እዛ ላይ ሬጅስተር ያደረጉታል። የግለሰቦች መኖሪያ ቤት ነው። ሰው እናንተ ቁልፍ የሆነ ቦታ ያስቀምጡላችኋል። ከዛ ሄዳችሁ ቁልፉን ከዛ ከተቀመጠበት ቦክስ ውስጥ ምናምን ይነግሯቸዋል። ያው ከከፈላችሁ በኋላ ኦንላይን ይነግሯቸዋል። ከተቀመጠበት ሄዳችሁ ቁልፉን አንስታችሁ ቤቱን ተጠቅማችሁበት በተባለው ሰዓት ቁልፉን እዛው የተባላችሁበት ቦታ አስቀምጣ ትወጣላ ከባለቤቱ ጋር ሳትገናኙ ማለት ነው። እና ትራቨል የምታደርጉ ሰዎች ኢንስቴድ ኦፍ ሆቴል ኤርቤንድቢ ብትጠቀሙ አሪፍ ነው። ግን ኤርቤንድቢ ደግሞ ጥንቃቄ ይፈልጋል። ባይዘወ ባለቤቶቹም ራሱ እያሉ እዛው ራት አቅርበውላችሁ ምናምን አብራችሁም ልታዱ። በጣም ርካሽ በፈለጋችሁ ቁጥር አሁን አለ 15 ዶላር ምናምን 10 ዶላር የምታዱበትም አለ። ና እንደዛ ሲሆን ምንድነው የሚሆነው? በጣም ርካሾች ናቸው። ላይክ በቃ 15 ዶላር ምናምን ከኦነሩ ጋር አብራችሁ ነው የምታድሩት። እዛው ሰውየው አንዱ ክፍል ያድራል ወይ ሴትዮ አንድ ክፍል ታድራለች፣ እናንተ ሌላ ክፍል ታድራላችሁ፣ አንድ ቤት ውስጥ ማለት ነው። እንደዛ የሚሰሩ ትልልቅ ሰዎች ናቸው ማለት በጣም አሮጊቶች ምናምን ምናምን ሲሆኑ እንደዚህ ኑሯቸውን ለመደጉ ትርፍ ክፍል ያላቸው እንደዛ አድርገው እንትን ይላሉ። በጣም እየረከሰ በሄደ ቁጥር ይሄ ግን ላይክ በጣም አሪፍ ነው፣ ቺፕ ነው። በጣም መንደራቸው እንደምታዩት ጥቅጥቅ ብሎ የተሰራ ስለሆነ መንገዶቹ በጣም ቀጫጭም ናቸው። አብዛኞቹ የመኪና መንገዶች ዋን ወይ ናቸው፣ ውስጥ ለውስጥ ማለት ነው እና ደግሞ የሚነዱትም እንደ እንግሊዝ ሳይድ ነው። ከኛ በተቃራኒ ነው። ስለዚህ እንግዲህ ከተማዋን በጣም አጭር በመሆኗ ለጊዜው የማልታ ጉብኝታችን እየተካሄደ ያለው በግር በታክሲና በሞተር ሳይክል ታጅቦ ነው ማለት ነው። በጣም መንገዶቹ በጣም ቀጫጭን ናቸው። ሞተር ሳይክል ምናምን ይጠቀማሉ። አብዛኛው ነገሩ የደሴት ሀገራት የሚጠቀሙት ሞተር ሳይክል። የምታዩት ቀረጻ ጠዋት በመሆኑ በጣም ብዙ በጣም ብዙ ሰዎች ገና አልተነሱም። ለዛ ነው ስትሬቶቹ ባዶ ሆነው የምታዩት። እና ማልታዎች ያው ከሃይማኖታቸው የተነሳ መኖሪያ ቤቶቻቸው በሮች ላይ እንደዚህ አይነት ስዕሎችን ያደርጋሉ። ይሄ ጌታ ኢየሱስ ክርስቶስ ስዕል እንደዚህ ያደርጋሉ። የማርያምን ስዕል ያደርጋሉ። የተለያየ ቦታ መኖሪያ በሮቻቸው ላይ ተደጋግሞ ልታዩት ትችላላችሁ። ስትሪቶች ላይ ማለት ነው፣ መኖሪያ ቤቶች በር ላይ ማለት ነው። እዚህ ጋር እንደምታዩት ይኸውልህ፣ እዚህ ጋርም ተመሳሳይ እንደዚህ እና መኖሪያ ቤቶቻቸውን ጠግጥጋቸውን እያያችሁ ከሄዳችሁ ልክ እንደዚህ መኖሪያ በሮቻቸው ላይ ታዩታላችሁ። እንደዚህ አይነት ነገሮችን ታስተውላላችሁ። እና እንግዲህ የማልታ ጉብኝታችን እንደቀጠለ ነው። ተመልከቱ። አያችሁ ልማድ እንደሆነ ምትት እንደ አይነት ነገሮች እንደሚደረጉ ምትት ሁለት ቤቱ ርቀት ነው ታገኛላችሁ። እዚህ ጋር ያው እዚህም ታያላችሁ። ጌታ ኢየሱስ መስቀል ተሸክሞ ማለት ነው። ያው እዚህም እንደምታዩት ሴንት ሴንት ሄኖሪ ስትሪት ይባላል ይሄ መንገዱ፣ ይሄ ስለዚህ እኛ ወዴት ነው የምንሄደው? እኛ የምንሄደው ወደዚህ ነው። ቤቱት መኖሪያ ቤቶቻቸው ላይ በቃ የቅድስት ድንግል ማርያም፣ የጌታ ኢየሱስ ክርስቶስ ስዕሎችን በየቦታው ታያላችሁ፣ ታያላችሁ በቃ ደጅ ደጅ ላይ መለጠፍ በዚህ ሀገር ሃይማኖታቸውን ለመግለጽ ከደጃቸው ላይ ነው የሚጀምረው። ሃይማኖታቸውን ስርዓታቸውን መግለጽ የሚጀምሩት እና እንደዚህ ነው የምታዩት በቃ ኦል ደ ዌ ዳውን አካባቢውን በሙሉ ብታዩት እንደዚህ አይነት ነው የምታዩት ስዕሎች ማለት ነው፣ አብዛኞቹ ቤቶች ማለት ነው። በቃ የሆነ ቤቶቹ አሰራር ምናምን የሆነ ኦልድ ስታይል ነው የሚመስሉ የሆነ የድሮ የሆነ ፊልም ላይ የምታዩት አይነት አሰራር ነው ያለው። ኢቨን ንግድ ቤቶቻቸው ላይ ራሱ አሁን ይሄ ካፌ ነው፣ እንደዚህ አይነት ቅዱሳን ስዕላትን ግድግዳቸው ላይ ያደርጋሉ። እንደምታዩት ይሄ ሻይ ቡና የሚባልበት ካፌ ነው። እንግዲህ ማልታ ውስጥ የምትመለከቱት አንድ በጣም ለየት ያለና አስገራሚ ነገር አለ። ይኸውም በቤተ ክርስቲያኖቻቸው በግራና በቀኝ ላይ የሚሰቅሏቸው ሁለት ሰዓቶች ናቸው። በእርግጠኝነት ይህንን ሌላ ዓለም ላይ ብዙ አታገኙትም። ይህንንም ማልታዎች የሚያደርጉበት የራሳቸው የሆነ ባህላዊና መንፈሳዊ ምክንያት አላቸው ማለት ነው። ከዚህ የተነሳ እንግዲህ ሁለት ሰዓቶችን በአብያተ ክርስቲያኖቻቸው ጫፍ ላይ ይሰቅላሉ። ምንድን ነው ምክንያታቸው? ይህንን ልንገራቸው። በጣም የሚያስገርም ምክንያት አላቸው። ዝም ብለው አይደለም የሚያደርጉት። በቤተ ክርስቲያኑ በስተቀኝ የሚቀመጠውን በስተቀኝ እዚህ ጋር የምታዩትን ሰዓት የእግዚአብሔር ሰዓት ብለው ሲጠሩት፣ በቤተ ክርስቲያኑ በስተግራ ወይም እዚህ ጋር የምታዩትን ሰዓት ደግሞ የሰይጣን ሰዓት ብለው ይጠሩታል ማለት ነው። ይህንን የሚያደርጉበት ምንድን ነው ዋና ምክንያታችሁ ሲባሉ የሚገልጹት ነገር ምንድን ነው? ሰይጣንን ለማወናበድ ነው ይላሉ። ሰይጣን ትክክለኛ ሰዓታችንን እንዳያውቅ ነው ይላሉ። ስለዚህ እዚህ ቤተ ክርስቲያኑ ላይ ከሰቀሉት ሁለቱ ሰዓቶች መካከል የእግዚአብሔር ሰዓት የሚሉት ትክክለኛውን ሰዓት ሲቆጥር፣ የሰይጣን ሰዓት ብለው እነሱ የገለጹት ወይም ደግሞ በዚህ በስተግራ ላይ የሚገኘው ሰዓት ደግሞ የሚቆጥረው የተሳሳ ተ ሰዓት ነው። ስለዚህ ሁሉም የማልታ ነዋሪዎች የትኛው ትክክል እየቆጠረ እንዳለ የትኛው ሀሰት እየቆጠረ እንዳለ እነሱ ያውቁታል። ስለዚህ ይግባባሉ እርስ በርስ ዜጎቹ። ነገር ግን ይህንን ሰዓቶች የሚሰጡት ሰይጣንን ለማወናበድና አንድም ደግሞ መልእክት ለማስተላለፍ ነው። ይኸውም ሰይጣን ትክክለኛ ሰዓታችሁን ማወቅ የለበትም ወደ ቤተ ክርስቲያን የምትሄዱበትን ጥሩ መልካም ነገር የምታደርጉበትን ሰዓት ሰይጣን በፍጹም ማወቅ የለበትም። ሰዓቶቻችሁ እስኬጁሎቻችሁ በሙሉ ከሰይጣን የተደበቁ ነው መሆን ያለባቸው ስለሚሉ እንግዲህ የሰይጣን ሰዓት ብለው እዚህ ላይ የሰቀሉት የተሳሳተ ሰዓት ስለሚቆጥር ልክ ሰይጣን መጥቶ ሲያይ መቼ ነው ወደ ቤተክርስቲያን ክርስቲያን የሚገቡት ብሎ ሰዓት ሲያይ ሁለት ሰዓት ሲሆንበት ይደናገራል። ስለዚህ ምህመኑንም አያስትም፣ ከበጎ ስራችን አያስተንም ስለሚሉ ሁልጊዜ ጊዜ የተሳሳተ ሰዓት በቤተ ክርስቲያኖቻቸው በሮች ላይ የተሳሳተ ቁጥር የሚቆጠር ሰዓት ያስቀምጣሉ ማለት ነው። እንግዲህ በግራና በቀኝ በቤተ ክርስቲያኑ ላይ የምታያቸው እነዚህ ሁለት ሰዓቶች ትክክለኛና በሀሰት እየቆጠሩ የተቀመጡበት ዋና ምክንያት ሰይጣንን ለማሳሳት ነው። አንዱ የሰይጣን ሰዓት ሲባል አንዱ ደግሞ የእግዚአብሔር ሰዓት ነው ይሉታል ማለት ማልታዎች ማለት ነው። በጣም አስገራሚ ነው። እንግዲህ በነገራችን ላይ ማልታ ቅድም እንደነገርኳችሁ አስረኛዋ ትንሽ ሀገር ነች። በዓለም ላይ ትንሽ ሀገራት ሲቆጠሩ አስረኛዋ በጣም ትንሽ ሀገር ነች። በዚች ትንሽ ሀገር ውስጥ ምን ያህል ቤተ ክርስቲያን አለ ብላችሁ ታስባላችሁ? በሚገርም ሁኔታ እዚች ትንሽ የሆነችና የደሴት ሀገር ላይ 3060 ትልልቅ ቤተ ክርስቲያኖች አሉ። እንግዲህ ይህም የምታዩት ማልታ ዋና ከተማ ቫሌታ ይባላል። በቫሌታ መሀል ላይ የሚገኝ ትልቅ ቤተክርስቲያን ነው። በጣም ታሪካዊና ጥንታዊ ቤተክርስቲያን ነው እንደምታዩት ማለት ነው። ውስጡን እንገባለን፣ እንጎበኘዋለን የተለየም ነገር ስላለው ማለት ነው። ሁሉም አብያተ ክርስቲያኖቻቸው በህንፃ ቅርጻቸው፣ ዲዛይናቸው ቢለያይም ነገር ግን ይሄ የሰዓቱ ጉዳይ ፈጽሞ አይቀየርም ማለት ነው። በግራና በቀኝ ሁል ጊዜም የሰይጣንና የእግዚአብሔር እያሉ ሰዓት ይሰቅላሉ ማለት ነው። እንግዲህ ማልታ ውስጥ ከሚገኙ አብያተ ክርስቲያናት መካከል ይሄኛው በጣም ለየት ያለ ታሪክ እንዳለው የሚነገርለትና ለየት ያለ ተአምር ተፈጽሞበታል የሚባል ቤተ ክርስቲያን ነው። ለዛ ነው በጣም ብዙ ቱሪስቶች በየቀኑ የሚጎበኙት ማለት ነው። እስቲ እኛም ለመግባት እንሞክርና እኔው በጣም ሂውጅ ነው በጣም ግዙፍ ነው። ታዩታላችሁ በጣም ትልቅ ነው። ጎብኚዎችም አሉ የተወሰኑ ለማየት እንሞክር አብረን። ሰልፍ እየጠበቅኩ ነው እዚህ ጋር አምስት ዩሮ ይከፈላል ለመግባት ለማየት ማለት ነው። ስለዚህ እየጠበቅ ነው። ኦኬ፣ ወደ ቤተ ክርስቲያኗ ወደ ላይኛው ነው እየገባ ነው ያለ ነው። ደረጃውን እየወጣ ነው። አሁን ይሄ ማለት እንግዲህ ከውጭ ቅድም ሳሳያቸው የነበረው ሰዓቱ ያለበት ማለት ነው። በደረጃ ወደ ላይ የወጣን ነው አሁን። የቤተ ክርስቲያኑ ከውጭ ስናየ የነበረው ክፍል የላይኛው ቦታ ላይ ወተናል ማለት ነው። ይሄ የቤተ ክርስቲያኑ የላይኛው ዶሙ ማለት ነው። አሁን የቤተ ክርስቲያኑ ጣራ ላይ ወተናል። ተመልከቱ። ጣራው ላይ ከወጣችሁ በኋላ ከላይ ደግሞ ቤተ ክርስቲያኑን ልታዩ እንደዚህ ወደ ዶሙ ደግሞ የምትገቡበታል። እንግዲህ ግዝፈቱን እናንተ አስቡት፣ ምን ያህል ግዙፍ ቤተ ክርስቲያን እንደሆነ እዚህኛው ስንገባ ደግሞ ወደ ላይ ከሄድን ደወል ቤት ነው፣ ወደ ታችን የምንወርደው ማለት ነው። እዚህ ጋር በመስኮቱ ስታዩ ያው ቅድም ከውጭ በኩል እያየነው የነበረውን ምልከታ ነው የምናገኘው። አሁን በዚህ ውስጥ ላይ ዶሙን ካየን በኋላ አሁን ቤተክርስቲያን ውስጥ ገብተናል። ቤተክርስቲያኑ ጥገና ላይ ነው እንደምትመለከቱት። ቅድም እዛ ላይ ነበርን፣ ከላይ ሆነን ነው ቅድም ያየ ነው የታች ወርደን ማለት ነው። ከላይ ስናየው የነበረውን ቦታ ከታች ሆነን ስናየው ማለት ነው። ይሄ እንግዲህ ዶሙ ነው። ከላይ ስታዩት፣ ስትሪት አሁንኛ ዶሙ ስር ሊቆም ነው ማለት ነው። ቤተክርስቲያን ውስጥ እንግዲህ ተአምር ተሰርቷል ተብሎ ይነገራል። በሁለተኛው ዓለም ጦርነት ከዚህ ቀደም እንደነገርኳችሁ ተአምር ተሰርቶበታል ተብሎ ይታሰባል። የቤተክርስቲያን አላልኳችሁም? እዚህ ቤተክርስቲያን ውስጥ እንግዲህ ግዙፍ ፈንጂ አለ። ከአውሮፕላን ላይ የሚጣል ፈንጂ ነው። ይሄ ፈንጂ ለምንድን ነው እዚህ የተቀመጠው? በጣም ልዩ ምክንያት አለው። እዚህ ጋርም በቪዲዮ ያሳያችኋል። እንደምታዩት ይሄ ፈንጂ እዚህ ጋር ሊቀመጥ የቻለበት የራሱ የሆነ አስገራሚ ምክንያት አለው። እንግዲህ በሁለተኛው የዓለም ጦርነት ወቅት ከፍተኛ ፍንዳታ ካስተናገዱ ሀገራት መካከል ቀዳሚዋ ይቺ ማልታ ናት። እንደምታዩት እንግዲህ በዚያ ጊዜ የተጣለ ፈንጂ በዚህ ቤተክርስቲያን ላይ የሰራው ተአምር ነው። ይሄን የሚያክል ግዙፍ ፈንጂ በጣም ግዙፍ ነው በነገራችን ላይ ከአውሮፕላን ላይ ተጣለ። በአውሮፕላን ላይ ሲጣል እንግዲህ ይችን ቤተክርስቲያን ዶሟን በስቶ፣ ዶሙ ማለት ከላይ ያለውን ይሄ ጉልላቱን በስቶ ፈንጂው ቤተክርስቲያን ውስጥ አረፈ፣ ግን አልፈነዳም። ምህመናኑ በጸሎት ላይ እንዳሉ ነበረ የወረደው ይሄ ፈንጂ መሀላቸው፣ ነገር ግን ሳይፈነዳ ሄዶ መሀላቸው ቁጭ አለ። እና ይሄ በጣም ተአምር ነው በሚል ፈንጂውን በወቅቱ በባለሙያ እንዲመክን ተደርጎ ከዛ በኋላ እንዳይፈነዳ ማለት ነው ሙሉ እንትኑ ከወጣ በኋላ ይሄን ፈንጂ ግን ቤተክርስቲያኗ ይሄ ተአምር ነው፣ ፈጣሪ ከልሎልን እንጂ ይሄን የሚያክል ፈንጂ ቤተክርስቲያናችን ላይ ተጥሎ እኛ በጸሎት በነበርንበት ሰዓት ወድቆ እንዴት አልፈነዳም? ይሄ ተአምር ነው፣ አምላካችን ከዚህ ፈንጂ ሲያድንን ነው በማለት እንግዲህ፣ እንደዚህ ፈንጂው ቤተክርስቲያን ውስጥ ሊቀመጥ ችሏል ማለት ነው። ይሄን የሚያክል ፈንጂ እንግዲህ ቤተክርስቲያን ውስጥ የተቀመጠበት ዋና ምክንያት ይሄ ነው። ሳንገባ ያየነው ከውጭ ያየነው ቤተክርስቲያን በዲዛይን ይሄንን ይመስላል። እንዳልኳችሁ ሰዓቶቹ ይወላችሁ በግራና በቀኝ ሁልጊዜ የሚሰቀላሉ። ይሄ ማልታ ውስጥ ካሉ ቤተክርስቲያኖች በጣም ቀዳሚውና ግዙፉ ቤተክርስቲያን ነው። የዚህ እንግዲህ የፈንጂውም ትርጉም ይህንን ይመስላል ማለት ነው። ሚራክል ኦፍ ቦምብ ለሚባለው እዚህ ጋርም ጽፈው አስቀምጠውታል። ይህን ያክላል እንግዲህ ተመለከታችሁት ዋ ይህ ደግሞ በቤተ ክርስቲያኗ ስር ያለው መተላለፊያ ነው የተለያዩ ቢሮዎች ምናምን ያሉ በመሀል እንግዲህ በማልታ ላይ ያለው ና በጣም የሚነገርለት ተአምረኛ ነው የሚባለው የካቶሊክ ቤተ ክርስቲያን ይህንን ይመስላል ማለት ነው እንግዲህ እንውጣና የማልታ ጉብኝታችንን ደግሞ እንቀጥል እኛ በጊዜ ቤተ ክርስቲያኑን ጎብኝተን ስንወጣ የጎብኚ ቁጥር ታያላ ሰልፉ ራሱ ቀደምኛ ምንም ሳይኖር ነው የጎበኘ ነው በጠዋት መምጣት ደግ ነው። በነገራችን ላይ የማልታ የደሴት ሀገር ስትነሳ ከባህሯ ጋር የተገናኘ አንድ አስገራሚ ነገር አላት። ይኸውም እንግዲህ ሀገሪቷ የምትገኘው ሙሉ በሙሉ በሜዲትራኒያን ባህር ተከባ ነው የምትገኘው፣ ሙሉ ዙሪያዋ ማለት ነው። ከመሬት ለጣሊያን በጣም ቅርብ ነች፣ እንዲሁም ለሊቢያ ደግሞ ቅርብ ነች። ስለዚህ ለአፍሪካና ለአውሮፓ ባላት ስትራቴጂካዊ ቦታ የተነሳ በጣም በጣም ጠቃሚ ስትራቴጂክ ቦታ ናት ተብላ ትታሰባለች ማለት ነው። ለሊቢያን በጣም ቅርብ ነች። በተመሳሳይ ለጣሊያን ቅርብ በመሆኗ እንዲሁም ደግሞ በህገ ወጥ መልኩ የሚሰደዱ ሰዎችም ማልታን ቀዳሚ መዳረሻቸው አርገው ያዩዋታል ማለት ነው። ስለዚህ ስደተኞች ከሊቢያ በመነሳት በጀልባ ወደ ማልታ ነው የሚወጡት፣ ከዛ በኋላ ወደ ጣሊያን ይሻገራሉ ማለት ነው። እንግዲህ በየጊዜው በጣም አሳዛኝ ዜና ይሰማል፣ ከዚህ ጋር በተገናኘ ማለት ነው። ባህሯ በጣም ስለሚያምር በጣም በርካታ ቱሪስቶች በተለይ ደግሞ የአውሮፓ ቱሪስቶች እንደመዝና ኛነት ይጠቀሙታል። ውሃውን በጣም ነው የሚያምረው። የሆነ ክሪስታል የምትሉት አይነት ዋተር ነው ያለው። በጣም የሚያምር ነው። አሁን ከፊት ለፊቴ እያየሁት ያለሁት ማለት ነው። እስቲ በድሮን ትንሽ እንየው። ማልታ ደሴት ስትነሳ አንዱ የሚታወቀው ነገር እንግዲህ የመጽሐፍ ቅዱሳዊ የሆነ ታሪክም አላት። ይሄ መጽሐፍ ቅዱሳዊ ታሪኳ ምንድን ነው? በሐዋርያ ስራ ምዕራፍ 27 ላይ የሰፈረው ታሪክ ነው። በሐዋርያ ስራ ምዕራፍ 27 ላይ የተፈጸመው ና ሐዋርያው ቅዱስ ጳውሎስና ቅዱስ ሉቃስ የተሳተፉበት የመጽሐፍ ቅዱሳዊ የታሪክ አጋጣሚ እንግዲህ የተፈጸመው እዚች ማልታ ደሴት ላይ ነው ማለት ነው። ስለዚህ በጣም ብዙ ታሪክ ያላት ናት፣ በጣም ብዙ አስገራሚ ነገሮች ያላት ናት የማልታ ደሴት። ኦኬ፣ እስኪ ደግሞ ኮፊ ታይም አይደለ? እንደ ሁልጊዜው ቡና እንጠጣ። ኮስታ ኮፊ እንደ ስታርባክስ ያለ አውሮፓ ላይ ምናምን በስፋት የሚታወቅ ቡና ቤት ነው። ሀይ ሀዋየ ከናሀብ ላቴ ጀስ ሚዲያም ኦኬ ቡናችንን ይዘናል። በነገራችን ላይ ማልታ እንደ ጌም ኦፍ ትሮንስ፣ ካፒቴን ፊሊፕስ፣ ግላዲያተርስ የመሳሰሉ በጣም ዝነኛ ፊልሞች እዚህ ነው የተቀረጹት ማልታ ውስጥ ማለት ነው። እና በጣም አስገራሚ ደሴት ነች። ያላት ስትራቴጂካዊ ጠቀሜታ በተለይ በሁለተኛው ዓለም ጦርነት፣ አንዳንድ ጊዜ በጣም ስትራቴጂክ ቦታ መሆን ራሱ በፖለቲካው በዚህ በጂኦ ፖለቲክሱ ዓለም ላይ ስትራቴጂክ ቦታ ላይ እንደ ድሎ ነው መገኘት፣ በራሱ ጥቅምም ጉዳትም አለ። ጥቅም በጣም ያው አንዳንዱ ሀይል ተጠቅሞ ጥቅሙን ለማሳካት የሚሞክር ይኖራል። እንደገና ደግሞ እናንተን በጸባይ ይዞ እናንተን አበልጽጎ ደግሞ ልክ እንደዛው ደግሞ ያላችሁን ሪሶርስ ያላችሁን ስትራቴጂክ የሆነ ቦታ ለመጠቀም የሚጥሩበት አጋጣሚ አለ እና ስትራቴጂክ ቦታዎች ከጎዷት ሀገራት መካከል አንዷ ዋናዋ ማልታ ናት። ማልታ በሁለተኛው ዓለም ጦርነት ስትራቴጂክ ቦታ በመገኘቷ ብቻ በሁለቱም ተፋላሚ ወገኖች መካከል በከፍተኛ ሁኔታ ስትደበደብ በጣም ብዙ ፈንጂ ሲወርድባት ነበር እና በጣም ብዙ ውድመት አጋጥሟታል። ኦልሞስት የከተማው ነዋሪ በሙሉ አንደርግራውንድ ነበር የሚኖረው ጦርነቱ እስኪጠናቀቅ ጦርነቱ ነበረበት ዓመታት ሁሉ ፈንጂም ሽሽት ከመሬት በታች ነበር የሚኖረው እና ያው ሃይማኖታቸውን በተመለከተ እንግዲህ እንደምታውቁት የሮማ ካቶሊክ ማጆሪቲ የሮማ ካቶሊክ እምነት ተከታይ ናቸው። ከዚ ያለ የኢስተርን ኦርቶዶክሶችም አሉ ማለት ነው። ሰው በአብዛኛው ክርስቲያን ዶሚኔት የሚያደርግበት አይላንድ ነው። ግን የካቶሊክ እምላቸው ወደ 80 ፐርሰንቱ ካቶሊክ ናቸው። ከዛም አንጻር እንግዲህ በዚች አነስተኛ ደሴት ላይ ብቻ ከ365 በላይ አብያተ ክርስቲያናት አሉ። 365ቱም በጣም ገዘፍ ገዘፍ ያሉ ቸርቾች ናቸው። በጣም ትልቅ የሆኑ አብያተ ክርስቲያናት ናቸው እና ሰው በጣም የሚገ ነው ደሴቷ። ኔቸሩ ምናምን ግን በጣም በጣም የሚያምር ነው። በተለይ ደግሞ ጥንዶች ሆነው ምናምን ለሰርግ ለሃኒሙ ምናምን የሚጎበኙት ናት። እና ማልታ ማለት ምን ማለት ነው? ማልታ የሚለው ራሱ የሀገሪቷ መጠሪያ ስም ትርጓሜው ራሱ ምን ማለት ነው የሚለው ያው አከራካሪ ነው። በግሪኮቹ ዘንድ እና በነዚህ በማልታኖቹ ዘንድ የሚባለው እነዚህ ማልታኖች ማልታ ማለት አኒ ማለት ነው ይላሉ። ወይም ደግሞ ማር ማለት ነው የተፈጥሮ ማር ማለት ነው ሲሉ፣ በአንጻሩ ግሪኮቹ ደግሞ ማልቲያ ነው የሚለው መሰለኝ በግሪኩ ማልቲያ ማልቲና የሚባለው ቃል ወደብ እንደማለት ነው እነሱ ደግሞ ባህር መሀል እንደመገኘታቸው ወደብ ማለት ነው ስሙም የተወሰደው ከግሪክ ነው ይላሉ ግሪኮቹ እነህ ደግሞ ማልታ ማለት ማር ነው ይላሉ ያው ዞሮ ዞሮ ድምዳሜ የለውም እንግዲህ እንደ ጎብኝን የሰማትን ያነበብኩትን ያየሁትን ነው የምነግራችሁ ሁለቱ በዚህ መልኩ ይከራከራሉ ማለት ነው የሆነ ሆኖ ማልታ በጣም ውብናት የአውሮፓ ህብረት ሀገር ናት መጎብኘት የምትፈልጉ በሙሉ የሸንገን ቪዛ ካላችሁ እዚ ሸንገን ሪያ ላይ ስለሆነች ያለችው ወይም የአውሮፓ ህብረት አባል ሀገር ስለሆነች ወደ አውሮፓ የሚያስገባ ማንኛውም ቪዛ ካላችሁ ልትጎበኙ ትችላላችሁ። በሁለት መንገድ መምጣት ይቻላል። አንደኛው በክሩዝ ሽፖች መምጣት ትችላላችሁ፣ እንዲሁም ደግሞ በአውሮፕላን መምጣት ትችላላችሁ። ማልታ አየር መንገድ ማልታ የራሷ የሆነ ኤርፖርት ስላላት ማለት ነው። በዛ መብታችሁን ትጎበኟት ትችላላችሁ። ማልታን በጣም አስገራሚ ታሪክ አላት ማለት። ወደ ምግባቸው ስንመጣ ክሬዚ ነው ምግባቸው። እዚህ ደሴት ላይ በጣም ተወዳጁ ምግብ ምንድነው? ጥብስ ነው። ግን ምን አይነት ጥብስ? የጥንቸል ጥብስ ነው። የጥንቸል ጥብስ በጣም ወደው ናፍቀው የሚበሉት ምግብ ነው የማልታ ዜጎች ማለት ነው። ፓስፖርታቸውም በጣም ጠንከር ያለ ነው። ግን የተለየ ሚሽን ኦፍ ማልታ መሰለኝ የተለየ ፓስፖርት ያላቸው አምስት መቶ ሰዎች አሉ የዚህ ሀገር አሁን ማልታ። ሁሉም የማልታ ዜጋ ወይም የማልታ ተወላጅ የማልታ ፓስፖርት ይኖረዋል። ነገር ግን ከዛ የተለየ ሚሽን ኦፍ ማልታ የሚባል ቀይ ፓስፖርት ደግሞ አለ ለብቻ ለአምስት መቶ ሰዎች ብቻ ናቸው እዚህ ደሴት ላይ አምስት መቶ ሰዎች ብቻ ናቸው ያንን ፓስፖርት የሚይዙት ማለት ነው ነው ያ ፓስፖርት ጥቅሙ ምንድን ነው? ለእርዳታና እርዳታ አገልግሎት ብቻ ነው መዋል የሚችለው ያን ቀይ ፓስፖርት የያዙ ሰዎች ለመዝናናት በፓስፖርቱ ተጠቅመው ለመዝናናት የሆነ ሀገር ምናምን መሄድ አይችሉም። ፓስፖርቱ ስትሮንግ ነው ማለት ከመቶ አስር ሀገር በላይ አለም ላይ ያለ ቪዛ ወይም ቪዛውን አራይቫል አግኝታችሁ እንድትገቡ የሚያደርጋችሁ ቀዩ ፓስፖርት ማለት ነው። ሁለት አይነት ፓስፖርት ነው ያለው እንዳትረሱ። የመጀመሪያው የማልታ ፓስፖርት ሲሆን ሁለተኛው ደግሞ ሚሽን ኦፍ ማልታ የሚባል ቀይ ፓስፖርት አላቸው። እሱ ትንሽ ለየት የሚያደርገው ነገር ነው። የተለያዩ ሀገራት የራሳቸው ዲፕሎማቲክ ፓስፖርት ምናምን ፓስፖርት ተብሎ ይለያል ይሄ ግን ለእርዳታ ፐርፐዝ ብቻ የሚውል ማለት ነው ስለዚህ እነዚህ ከአምስት መቶ ሰዎች አይበልጡም ይህን ፓስፖርት የሚይዙት ይህን ቀይ ፓስፖርት የያዙ ሰዎች ወደ ተለያየ ዓለም ጫፍ ጦርነት ወዳለበት ክራይሲስ ወዳለበት የተፈጥሮ አደጋ ወደተከሰተበት አካባቢ እየሄዱ እርዳታ ያግዛሉ ማለት ነው እንደምትሰሙት ደወል ይሰማችኋል ይሄ ቤተክርስቲያን ደወል እንግዲህ በዚህ ትንሽ ደሴት ላይ ከ365 በላይ ቤተክርስቲያኖች አሉ ብያቸዋለሁ ሲደወል ሙሉ ሀገሪቷ ላይ ነው ደውሎ የሚሰማው ምክንያቱም ሁሉም አብያተ ክርስቲያናት በኩል ሰዓት ደውል ስለሚደውሉ ማለት ነው። ሰንደቅ ዓላማን በተመለከተ እንግዲህ በብዛት የምትመለከቱት የማልታን ሰንደቅ ዓላማ ሁሉም ሀገሪቱ ላይ ስትመለከቱ እንዲሁም ደግሞ ከማልታ ሰንደቅ ዓላማ በተጨማሪ ደግሞ ቢጫና ነጭ ሆነው የቫቲካንን ባንዲራም ታገኙታላችሁ። የቫቲካን ባንዲራ የሚውለበለበበት ዋነኛ ምክንያት እንግዲህ የሮማ ካቶሊክ እምነት ተከታዮች ናቸው ማጆሪቲው ብያችኋለሁ። ስለዚህ የሮማ ካቶሊክ ዋና መቀመጫ ወይም ደግሞ የሮማ ካቶሊኮች ደግሞ ከአንድ ቦታ ነው ትዕዛዝም የሚወጣው ሊድም የሚደረገው ቫቲካን ውስጥ ነው። እንደምታውቁት ከዚህ ቀደም የዓለም ትንሿን ሀገር ቫቲካንን ጎብኝቻታለሁ፣ ቪዲዮም ሰርቼላችኋለሁ። ሁላችሁም እንደ ወደዳችሁት እዚህ ቪዲዮ ነግራችሁኛል። የኢትዮጵያም ቅርስ ያለበት ሀገር ናት ቫቲካን ማለት ነው። በከተማ የተከበበች የምድራችን ትንሽዬ ሀገር ናት። ብዙዎች ከተማ ትመስላችኋለች፣ ግን ሀገር ናት። ራሷን የቻለች ሉዓላዊ ሀገር ናት። ባንዲራ፣ ፓስፖርት ምናምን ያላት ማለት ነው። ስለዚህ እሷን ሀገር የዓለም ትንሿን ሀገር መጎብኘት የምትፈልጉ ይህም ቪዲዮ ሜክ ሹር እዩት፣ ቫቲካን ላይ የሰራሁትን ቪዲዮ ማለት ነው። እንግዲህ የነዚህ ሰንደቅ ዓላማ ያው ባንዲራቸው ላይ እንግዲህ የመስቀል አርማ አድርገዋል ማለት ነው። በተለይ ምሽት ላይ ሲወራ በጣም ብዙ ቦታ ላይ መስቀሎች ትመለከ ላ በጣም ትልልቅ የሆኑ መስቀሎች በየቦታው ላይ በመብራት በምናምን ታጅበው ተሰቅለው ታያላችሁና በጣም ለከተማው ልዩ ድባብና ውበት ነው የሚሰጡት። እና በተለይ የካቶሊክ እምነት ተከታይ የሆኑ ሰዎች የሚወዷት ደሴት ነች ማለት ነውና ኔቸሯንም እናያለን። እስቲ ጉዟችን፣ ጉብኝታችን አሁንም ይቀጥላል። እንግዲህ እዚህ ከጥንቸል ጥብስ በተጨማሪ ያው በሜዲትራኒያን ባህር የተከበቡ እንደመሆናቸው ምንም አያጠራጥርም፣ አሳ ነው የሚመገቡት። ሜዲትራኒያን ባህር ነው። በዚህኛው በኩል ቀጥታ ስትሄዱ ወደ ሊቢያ ነው የምትሄዱት። በዚህኛው ኦፖዚት ሳይድ ደግሞ በደሴቱ በዛኛው አቅጣጫ ስትሄዱ ደግሞ ወደ ጣሊያን ነው የምትሄዱት። በተለይ ለሲሲሊ ደሴት ቅርብ ነች። እኔ ወቅቱ ይሁን ምኑ ይሁን አላውቅም። በቃ ሊወስደኝ እንዲ ብድግ አድርጉ፣ ሊመነጭቀኝ ነው የሚመስለው። በጣም ነው ንፋስ ያለው። በጣም በጣም ኦ ማይ ጋድ። በነገራችን ላይ ማልታዎች ለየት የሚሉበት ነገር ምንድን ነው? ለምሳሌ ቅኝ ግዛት ስናወራ፣ በተለይ ቅኝ ግዛት ስናወራ ብዙ ሀገሮች ቅኝ የሚገዙ ተወረው ምናምን ምናምን ነው አይደለ? እነኚህ ግን በፍቃዳቸው ነው ቀኝ የተገዙት። እባካችሁ እንግሊዝ፣ እባክሽ ቀኝ ግዢን ብለው ነው በእንግሊዝ ቀኝ የተገዙትና ና ለመጀመሪያም ጊዜ በታሪክም በቃ ቅኝ ግዙን እባካችሁ ብለው ለምነው ቀኝ የተገዙ የመጀመሪያ ሀገሮችም ናቸው ማለት ትችላላችሁ። እና ክሬዚ፣ በጣም አንዱ ታሪካቸው ውስጥ ከሚነገርላቸው እና ብዙ ሰዎችን ከሚያስገርመው ነገር መሀል አንዱ ነው ይሄ። እንግዲህ አሁን ነፋሻማ ባይሆን ኖሮ በዚህ ሰዓት አሁን ሰርፍ የምታደርጉባቸው ምናምን ነገሮች እዚህ ሬንት ማድረግ ትችላላችሁ። ምናምን ቦቶች አሉ እዚህ በጣም ትልልቅ ያቶች አሉ። እነሱንም ተከራይታችሁ በዚህ ላይ ለፈታ ማለት ትችላላችሁ። ወደዛ ጋር ደግሞ ፖርቶ አለ። ክሩዝ ሽፖች ምናምን ይቆሙበት ከዚህ ወደ ሲሲዲ፣ ወደ ጣሊያን፣ ወደ ሳይፕረስ፣ ወደ ግሪስ ምናምን እንትን አለ። ክሩዝ ሽፖች አሉ ከዚህ መጓጓዝ ትችላላችሁ። ፓኬጆችም አሉ እንዲሁ የሆነ ከዚህ ተነስታችሁ ሰባ ስምንት ዘጠኝ ሀገር አይታችሁ ምናምን የምትቆሙበት ማለት ነው። በጣም አሪፍ ሀገር ናት ማልታ። ክሬዚ ነው ይመጣል እና ብዙ ነገሮች አሏት። ብዙ ነገሮች ነው የምታዩት። ያው ብዙ ነገሮቹ አዳዲስ ናቸው። ችባት ስታምር ገበያ ናት፣ ደስ ትላለች። ከተማው በጣም ነው የሚያምር። ክቡራን ተመልካቾቼ እንግዲህ የማልታ ጉብኝታችን ይህንን ይመስል ነበረ። በጉብኝቱ አብራችሁኝ ስለቆያችሁ ቪዲዮን ስለተመለከታችሁ በጣም አመሰግናለሁ። የዩቲዩብ ሚስጥሮችን ከአማዞን እንዲሁም በሀገር ውስጥም በ0949130000 ላይ መግዛታት ተዘንጉ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ዶል ምልክቷን ተጫኑ። በዛሬው ጉዞ አብራችሁኝ ስለሆናችሁ አመሰገንኩ። በቀጣይ በሌላ ቪዲዮ፣ በሌላ ሀገር፣ በሌላ ከተማ ተመልሰን እስከምንገናኝ ባባይ፣ ቻው።